ይኖራል እንዴ ችኮች አይታወቅም ቢያፍለኝ ጫማችንን ጥላ ሮጥ ነው እኮ እንቁላል ፋብሪካዎች እንግዲህ ፌመስ ሆናለች ዛሬ ጀምሮ

ሰዎች ማለ ሆነ ስለማልችል ነው። ቤተሰቤ ይችላል፣ ባያቸው ከዚህ አንድ ሰው ፈልገሽ ነግባ ፈያራ ጅርታ ይላል። ኦሮሞ እኮ የዋህ ህዝብ ነው። ኦሮሞ ዝም ብሎ ነው። ስሙን እኮ እያጠፉ ነው እንጂ ኦሮሞ ክፋት የለውም። አብሬያቸው ነበርኩ አዲስ አበባ። በፍጹም ውሸት ነው። ኦሮሞ ክፋት የለውም። ትግሬ ግን አንገታችን ይጠፋል ያርዱሻ። ኦሮሞው ግን በፍጹም አብረሹ ብተኛ አይነካሽ። ሰድበሽው ሰድበሽን እኮ ተሰዳድበን ጓደኞቻችን ጋር ተኛል፣ አይነኩኝ። ሶፋ ላይ ተኛል። አንተ ተነስ፣ አንተ ዝም ትናንት

ቡና ባለው እጅ ታደቅማለህ። እንዲ ይበላል እጅ። አሁን ቀበሮ ቢመጣ ይበላሻል። ራሱ እኮ እጅን የነጀለስ ነው። እና ጥሩ ናቸው፣ ኦሮሞዎችን አትፍሯቸው። የአድዋ ጊዜ እኛ ጎርጊስ ስንል ጫማችን አንቺም ሮጠሻል። ከጊዮርጊስ እየውላችሁ እየው፣ እንግዲህ ኦርቶዶክስ አንቺ ጫማሽን ጥለሻል። አንቺም እስከዛሬ አልተገኘም ጫማሽ። እኔ እኮ ሀገራችን በሰማይ ላይ ያላችሁ ኦርቶዶክሱ ምን ትሮጣላችሁ? እንደ እፎይ እፎይ፣ አሁን ከኮንዶሚኒየም ኮንዶሚኒየም ይመችሽ። ለማንኛውም እሺ ሞታዬ እውነቷን ነው የእኔ የተናገረችው። ጫማ ጥለና ነው የምትለው እኮ። ሰላም ተናይስትልኝ እንደምላችኋል። እንደምናቸው ታርጌት እናስገባ፣ የጊፍት ታርጌት ተረስታችኋል እኮ ሌባ ሁሉ ሰብስክራይብ የኔን ሚዲያ አንድ ሰው ነው ያደረገው። ፍሩ ፋሲል የሚባል አማራ። አማራ እኮ የሚገርም እኮ አማራ እኮ በጣም የሚገርም ወራዳ ሕዝብ እኮ ነው። አሁን ይህን ወራዳ ለዚህ መታገል ጎበዝ፣ ለዚህ አሁን መታገል ያስፈልጋል። ያስፈልጋል ወይ? ሌባ እኮ ነው ተመልከቱ።

ቃሪ አላልም። ኮፍያ ነው ኮፍያ ነው። እዚህ አንቺ አበባ ለሞተ ሰው አስክሬን ላኪስ አበባት ላኪ፣ አበባ አበባት ላኪ፣ ቃሪያና አበባ የምትልክ ሰው አቁም። አልሰማህም? ቴንክ ዩ ጎ

ጉራጌ ማጉራ ወደ አምቦ ያደርሽው ኦሮሞ አለማ በጣም ይገርመኝ። ኦሮሞ ነኝ፣ ሞጣዬ ኦሮሞ ነኝ። ኦሮሞ ልጅ ነው ኦሮሞ

ታብታብ ኮፕሊንግ አርጉ ይሄ በጣም እባብ ነው እባብ ነው እባብ ነው። ሰው ሲሞትም አይመለከተውም። ደግሞ ቪዲዮ ከጀርባ አድርጎ ዝም ብሎ እንደዚህ አይናገርም። አውቆ እኮ ነው ይሄ የጉራጉና። ዝም ብሎ ያል እያሉ በእነሱ ቤት ማስጠላታቸው ማስጠላታቸውም። ሰላም ይታየው ሰላም ነው ሞጣ ቃጠል። ያው እስካሁን እየተከታተልን ነበረ። ጥሩ ነው። ሁሉም ነገር በጣም ደስ የሚል ነው። እኔ የምለው ጥያቄ አንድ ነው። ከየት ሀገር እንደው በይ ያለነበት ብታደራጀን አንተ ደስ ይለናል። ከየት ወደ አዲስ አበባ እንደው ቦምብ ቢሆን ይጀልየ ነው ከዛው እንደ ናሆም ሰናይ እንደው ቢገሉኝ ይሻላል። እዚህ ራብተም ይገለ የት ነው ያለው አንተ ይገባል ብለን ነበር አልገባም። ይሄው እንግዲህ ሁለት ዓመት በራብ እየተላጥነ ነው። የት ነው ያለው ጎንደር እና ታዲያ ደመቀ ዝም ብላ አንድ ክላሽ የሚያስታጥቀኝ ሰው ብቻ ፈልግል። ደመቀ ዘውዱንና ማን ነው ባየጠን፣ ቀናውን እኮ ብትገልህ እኮ ትግሬ ይቀረል። ምን አካሄዳ ብዬ መርህን ደመቀ ዘውዱን ለመግደል አትደራጅ ወይ ባየቀና ወይ ሳምን ኪጡን አትለው። ጎንደር መስለኝ እንደው ያን ሌባ ፋፍዴን ምናምን መላኩ አለበል መጥቶ እዚያ ይሰበሰብ። እነሱን አትገድል መጀመሪያ። አሁን አብይ መድጋ ዳለ ራብ ገድለኝ ዲስኩራም ጎንደሬ ሁለት ጉረኛ፣ ሁለተኛ እንዳትመጣ ሌባ ሊባ። ይሄ ውሸት እኮ ነ እኮ ሰላም ነው። ማን ብዬ ልጥራህ? ማርቲን ብለህ ጥራኝ። ማርቲን ማለት ነው።

ሙጣዬ ደህና ነው። ጣትልሳላንድያ ከየት ነው አማራ ከየት ነው ያልኩህ፣ ስለ አማራነትህን ያልጠየኩ፣ ከየት አካባቢ ነው አገር ቤት ወይስ ውጭ ሀገር? ውጭ ሀገር፣ ዱባይ፣ ዱባይ። ለምን መሰለህ የምጠይቃችሁ የአማራ ልጆች ከሆነ ለትግል መስመር ገንዘብ አዋጡ እያልኩ ነው። አዋጡ። ነጻነታችሁን ከፈለጋችሁ አዋጡ። ሲጀመር አማራ ለታጋይ ለመደገፍ ገንዘብ አር ለሚያስፈልግ ማቴሪያል ነው ነገርኩህ እኮ ማቴሪያል በምንድን ነው ታዲያ የሚገኝ ዝም ብሎ በወሬ ነው እንዴ ሽምብራ ካልበላ ትራንስፖርት ካልሰጠው አዲስ አበባ ይገባ እስኪ አንተ ልጠይቅህ ምንድን ነው ወሬ የምታበዛው እኔ እንዲህ አይነት ድንቁርን አልፈልግም ነው ረግ ይህ ሁሉ ሙጀዳም ተቆጥሮ እኮ ነው አሁን አማራ ስልሳ ሚሊዮን ነው የሚባለው ይህ እኮ ይበት ተሸካሚ ሁሉ ነ የአረብ ሀገር ሩዝ ቀቃይ እኮ ነው ሀቢባ ቤት ያለው ሰው ሁሉ ተቆጥሮ ተቆጥሮ እኮ ነው። እነ መማር አለባቸው። እነ ቤቱዬ የምትለ ሰላም ሞጣዬ ያለው ሰው ሁሉ ተቆጥሮ ነው። ሰላም ሰላም ሞጣዬ እንደነ አስናቀ ከየት ነው? እኔ አማራ ክልል ጎጃም መራዊ መራዊ። ይሄ የኦሮሞች ሀገር ነው። አረ ለምንድን ነው? የኛ ሀገር ነው እንጂ አማራ ውሸት ነው። አሁን እኮ ትግላችሁ ያልሰመረው ድሮ በምኒልክ እና በቴዎድሮስ ጊዜ አማራ መስሎ የቀሩ ኦሮሞዎች ናቸው። አሁን እነዚህ ነተፈሪ የሚባሉ አሁን የሚረሽኑ የአማራ ልጆችን አገዎች እና ኦሮሞዎች ናቸው እና ሜጫ የኦሮሞና የአገው መደበቂያ ነው። ሜጫ ነው አሁን እየበጠበጠ ሀብቱም ያለ እነሱ ጋር ነው። ስልጣኑም አሁን ወደ ምስራቅ ጎጃም አልለቅም ብለው ሙሉ አማራ። አንተ አማራ ልትሆን ትችላለህ። አሁን ነተፈሪ ምና የሚባሉ ሰው የሚረሽኑ የኦሮሞ እና የአገው እንትኖች ናቸው፣ ዲቃሎች ናቸው። እስቲ ቀጥል። ለማንኛውም ሜጫ የሚባለውን ስም በመጀመሪያ እናንተ ግን፣ ሜጫ ማለት እኮ ኦሮሞ ነው ይላሉ። እኔ ብዙ አላውቅም። እዚህ ጋ አንተ ግን አማራ ነህ? አማራ ነኝ። ከመራዊ ጎጃም። መራዊ ዘመነ ካሴ ፋኖ ነው መሪ ነው እንዴ ይላሉ። እኔ ብዙም እንትን አደለም ይመሽ የዘመን ሀገር ልጅ ነው። ስንት ነው ስንትናድ? ይላሉ አላለም ይላሉ አለ። ትግሬ ይዞ እየመጣ ነው። ደግሞ ሁለተኛ ደግሞ በቁምል ያስገድል ተቃውሞ። ትግሬ ይዞ እየመጣ በግልጽ ትግሬ ይዘው እየመጡ ነው እነዚህ ሰዎች። እኔ አንድ አመቱ ሆኖኛል፣ ለሀገር ከለቀኩ። አዲስ አበባ ነኝ። አሁን ምን ልትሰራ አዲስ አበባ ሄድክ? አዲስ አበባ ነው የምሰራ። ምን አልሆነም? መራዊ ላይ አረ መራዊ አልሆነም። በዚያም በዚያም የሚል አልቻልንም። ለምንድን ነው ግን መራዊ ሎተሪ አዟሪ የሆነው በብዛት? ያው የስራ መጀመሪያ ያለው ብዙዎች ተቀይረዋል። ሞተረኛ ምናምን ነው። አይው ለይ ማለት ነው። አሁን ይሄን የምነግራችሁ አገዎች፣ ኦሮሞዎች እዚያው ውስጥ አማራ መስለው ክፍለ ኢኮኖሚን ይዘውባችኋል። ስለዚህ አማራዎች እነዚህን ነው መዋጋት ያለባችሁ። በጣም አመሰግናለሁ። ወንድማችን ስለመጣ ደስ ብሎኛል። አያችሁ፣ ይሄ ነው አሁን አማራው በተለይ ምዕራብ ጎጃም አልገባው። አገውና ኦሮሞ ዘር ድሮ አማራ ሆኖ ለምሳሌ ጉልት ማለት ምን ማለት ነው? ጉልት ማለት እኮ የምኒሊክ ስርዓት ኦሮሞች ይዘት የነበረው ከምኒሊክ ከቴዎድሮስ አምልጠው አማራ መስሎ የቀሩ ኦሮሞዎች አሉ። የእነሱ እኮ አመጽ ነው። አሁን ለምሳሌ በደርግ መሬት ላራሹ አመፅ ምን ይመስላል? ጉልትማ ያለው አማራው እኮ ነው። ዐፄ ምንልክ ምንድን ነው ያደረጉ? በየአካባቢ ሀረር ድረስ ጉልት ነው ያደረጉ። እንዴት አድርገን ኦሮሞውን ሕዝባችን ነው አናባረረውም። በኢንቬድ አድርጎን ነው። ከ1860 በፊት እኮ ኦሮሞ የሚባል የለም። ከ1860 በኋላ ነው እየሰፈሩ ተፈቅዶላቸው ምንልክ በጣም ኮስሞፖሊ